ሰላም በያላችሁበት ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የሀዲያ ዞን የፖሊስ አመራሮችና አባላት በሀገራዊ የጂኦ ስትራቴጂያዊ ጉዳዮችና ተግዳሮቶች ዙሪያ ስልጠና መስጠት ተጀመረ። ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በተለየ ሁኔታ ለማክበር ዝግጅት ማድረጉን የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት ገለጸ። በኢትዮጵያ አሰባሳቢና ገዢ ትርክትን በስፋት በማስረጽ በህብረ ብሔራዊነት ጠንካራ ሀገረ መንግስት መገንባት እንደሚገባ ተገለጸ። ከውጭ በሆንግ ኮንግ ከተማ በሚገኙ በርካታ የመኖሪያ ህንፃዎች ላይ በተነሳ አውዳሚ የእሳት አደጋ ቢያንስ 55 ሰዎች መሞታቸውን ባለስልጣናት ተናገሩ። ከዜናዎቹ ጋር ምን ትዋብ እያሱ ነኝ። ወደ ቀዳሚው ዜና እመራለሁ። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል ለማክበር ከየክልሉ የሚመጡ የባህል አምባሳደሮች አቀባበል ዙሪያ የክልሉ ንዑስ ኮሚቴ ሀዲያ ዞን ባለድርሻ አካላት ጋር ውይይት አድርጓል። ዝርዝሩ እንደሚከተለው ይቀርባል። በማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈጉባኤ ወይዘሮ ፋጤ ሴርሞሎ የተመራ የልኡክ ንዑስ ኮሚቴ የሀያኛውን የኢትዮጵያ የብሔር ብሔረሰቦችና ና ህዝቦች ቀን በዓል ለማክበር ከየክልሉ የሚመጡ የባህል አምባሳደሮች አቀባበል ዙሪያ ከሀዲያ ዞን ባለድርሻ አካላት ጋር ውይይት አድርጓል። የማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈጉባኤ ወይዘሮ ፋጤ ሴርሞሎ ሞሎ በውይይቱ ወቅት እንዳሉት የእንግዳ አቀባበል የሚደረግባቸው ቦታዎች መዘጋጀቱን ገልጸው በሁሉም ቦታዎች ላይ ጥሩ የእንግዳ አቀባበል ማድረግ እንደሚገባ ተናግረዋል። ወደ ዞኑ የሚገቡ እንግዶችን ለመቀበል በሚደረገው ሂደት ላይ የዞኑን የእንግድ አቀባበል ባህል የሚያጎሉ የሀዲያ ባህላዊ እሴቶች ይበልጥ ተጠናክሮ መታየት እንዳለበት ወይዘሮ ፋጤ ተናግረዋል። በህዳር 26 2018 ዓ.ም ከየክልሉ የሚመጡ የባህል አምባሳደር አቀባበል እንደሚደረግ የገለጹት የክልሉ ዋና አፈጉባኤ ወይዘሮ ፋጤ በአቀባበል ሂደት ላይ ሁሉም ባለድርሻ አካላት በቅንጅት መስራት እንዳለባቸው ገልጸዋል። ለእንግዳ አቀባበል የተዘጋጁ ቦታዎች ምቹና ማራኪ መሆን እንደሚገባ የገለጹት ዋና አፈጉባኤዋ የዞን የከተማና የሌሞ ወረዳ የጸጥታ አካላት በጉዳዩ ላይ መሳተፍ እንዳለባቸው አንስተዋል። የሀዲያ ዞን ዋና አፈጉባኤ ወይዘሮ እቴነሽ ሙልጌታ እንዳሉት በዓሉን ለማክበር የሚመጡ እንግዶች በወልቂጤ በር፣ በዱባንቾ ሸዋ በር፣ በዋቸሞ ዩኒቨርሲቲ ዋና መግቢያ በር እንዲሁም በወላይታ በር አቀባበል እንደሚደረግና ከዛሬ ጀምሮ የእንግዳ አቀባበል ዝግጅት ተጠናክሮ እንደሚቀጥል ገልጸዋል። እንደ ባልደረባችን ማቴዎስ መኔዶ ዘገባ የውይይቱ ተሳታፊዎች በየበኩላቸው ሁሉም ባለድርሻ አካላት በቅንጅት በመስራት የበዓሉን አከባበር ሂደት የክልሉን ባህልና እሴት የሚገልጽ እንዲሆን የበኩላቸውን እንደሚወጡ ተናግረዋል። የሀዲያ ዞን የፖሊስ አመራሮችና አባላት በሀገራዊ የጂኦ ስትራቴጂያዊ ጉዳዮችና ተግዳሮቶች ዙሪያ ስልጠና እየወሰዱ ይገኛሉ። ስልጠናው ለተከታታይ ሶስት ቀናት እንደሚቆይም ተመላክቷል። ምህረት መለሰ ተጨማሪ አላት። ከህዳር 18 ቀን 2018 ዓ ም ጀምሮ ለሶስት ተከታታይ ቀናት የሚሰጠው ስልጠና በጂኦስትራቴጂዊ ኩስምና ወደ ታደሰ ቁመና በሚል ርዕስ የቀረበ ሲሆን ዋነኛ ዓላማው የፖሊስ አባላቱንና መሪዎችን በጂኦስትራቴጂካዊ ስትራቴጂካዊ ግንዛቤ በማብቃት የሀገርን ሰላምና ደህንነት ለማረጋገጥና የማስጠበቅ አቅማቸውን ማጠናከር እንደሆነም በመድረኩ ተገልጿል። በስልጠናው መድረክ ላይ ተገኝተው እንኳን ደህና መጣችሁ ያሉት የሀዲያ ዞን ፖሊስ መምሪያ ዋና አዛዥ ምክትል ኮማንደር ተሾመ በቲሶ በዚህ ወቅት እንደተናገሩት የስልጠናው ዓላማ የኢትዮጵያ ጂኦስትራቴጂያዊ ይዘት ምን እንደነበር የሚታይበትና ከስብራት በመውጣት ወደ ታደሰ ቁመና ለፖሊስ አባላት የሚሰጥ ስልጠና ነው። ኢትዮጵያ በአሁኑ ወቅት በርካታ የልማት ስራዎችን እየሰራች በመሆኗ የኢትዮጵያ ታሪካዊ ጠላቶች ባንዳዎችንና ከዳተኞችን በመጠቀም የኢትዮጵያ እድገት ለማደናቀፍ የሚሰሩ ኃይሎች በመኖሩ ኢትዮጵያ እነዚህን አደናቃፊ ኃይሎች ለመመከት በሚደረገው ርብርብ የፖሊስ ሚና ወሳኝ መሆኑን ምክትል ኮማንደር ተሾመ ተናግረዋል። ከአፍሪካ አልፈ ዓለም አቀፍ ላይ ድረስ እውቅና ባለቤት የሆነች ብዙ መልከ መልካም ነገሮች የእድገት ጎዳና ላይ ስለገባች የፖለቲካ ኪሳራ ውስጥ የገቡት ግለሰቦች ይህን ስናይ፣ በሀገር ደረጃ ብቻ ሳይሆን በየአካባቢያችንም በየሰፈራችንም ጭምር የምናየው ነገሮችን አይታቸዋል። መንግስት የለውጣችን መንግስት ኢትዮጵያን ለማሳደግ ህዝቡም ብዙ ልማቶችን እየሰራ በመጣው ሰዓት ከአባይ ግድብ መታችሁ አይታችኋል። አባይ ስትገደል የመጣውን ታሪኮችን አይታችኋል። ስትመረቅም የመጣው ታሪኮችን አይታችኋል። ከዚም አልፎ ይህን ቻሌንጆችን ሁሉ በጥሶ ነው መንግስታችን ያለፈው። በአሁኑ ወቅት ኢትዮጵያ የባህር በር ለማግኘት በሚደረገው ርብርብ የፖሊስ አባላት ዝግጅት ማድረግ እንደሚገባ አስረድተዋል። በአመጽ በትርሚስ የሚፈጥር አካል ካለ ቀድመን መመከን አለብን ነው። ሳይበዛ ኪሳራ ሳይጋጥም አደጋዎቹ ሳይበዛ ሞት ሳይመጣ መስዋዕትነት ሳይከፈል ቀድመን በሰላማዊ መንገድ በፖለቲካም በተለያዩ ነገሮች የሚመጣ ነገሮች ሁሉ ሰራዊት ቀድሞ መመከትና ማስተካከል ያስፈልጋል። መንግስትን የሚያማርረው ጉዳዮች ካለ ቀድመን መስራት አለብን። ውስጥ ለውስጥ ያለው ችግሮችን መፍታት ያስፈልጋል። ብሔራዊ ጥቅማችን ሕልውናችን ማስከበር ግዴታ ነው። እንደ ሀዲያ ዞንም በፖሊስ አመራርና አባላት በተሰሩ ጠንካራ ስራዎች ዞኑ የሰላም አምባሳደር መሆኗን አብራርተዋል። በወንጀል መከላከል ዘርፍም ፖሊስና ህብረተሰብ በማቀናጀት በሃይማኖት ተቋማት፣ በትምህርት ቤቶች ወንጀልን አስቀድሞ መከላከል ላይ በትኩረት ሰፊ ስራ መሰራቱን አብራርተዋል። በአሁኑ ወቅትም ለሶስት ቀናት በሚቆየው ስልጠና በጂኦስትራቴጂያዊ ኩስምና ወደ ታደሰ ቁመና በቂ ግንዛቤ የሚያስጨብጥ በመሆኑ ሰልጣኞች በአግባቡ እንዲከታተሉ መልእክት አስተላልፈዋል። የሀዲያ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ደመቀ በዶሬ በስልጠናው ማስጀመሪያ ላይ እንደተናገሩት በኢትዮጵያ በአሁኑ ወቅት ዘርፈ ብዙ የልማት ስራዎች እየተሰሩ በመሆኑ የልማት ስራዎችም እንዳይደናቀፉ የጸጥታ አካላት ከፌዴራል እስከ ወረዳ ተቀናጅተው እየሰሩ ይገኛሉ ብለዋል። እንደ ሀዲያ ዞንም አልፎ አልፎ የሚከሰቱ የጸጥታ ችግሮችን ለመቅረፍ የፖሊስ አባላት በቁርጠኝነት እየሰሩ መሆኑንና ህግ ተላልፈው የተገኙትን በህግ እንዲጠየቁ የማድረግ ስራ እየተሰራ መሆኑን አብራርተዋል። በአሁኑ ወቅት ኢትዮጵያ እያ እየተከናወነች ያለችውን ተጨባጭ ለውጥና ልማትን ለማደናቀፍ ታሪካዊ ጠላቶች የሚያደርጉትን ጥረት ለመመከት የፖሊስ አባላት በሁለንተናዊ ዝግጅት ያስፈልጋል ብለው አሁን የሚሰጠው ስልጠና የፖሊስ አባላትን በጂኦስትራቴጂያዊ ኩስምና ወደ ታደሰ ቁመና የሚለውን ዓላማ የሚያስጨብጥ ነው ብለዋል። በስልጠናው መድረክ ላይ ተገኝተው የመክፈቻ ንግግር ያደረጉት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎ ሳንዮ በዚህ ወቅት እንደገለጹት ኢትዮጵያ በአሁኑ ወቅት በአፍሪካ ቀንድ አካባቢ ትልቅ ኢኮኖሚ እየገነባች በመሆኑ ሆኗ ይህንን የኢትዮጵያ እድገት የማይፈልጉ የውጭና የውስጥ ታሪካዊ ጠላቶች እንደነ ግብጽ፣ ሻቢያ፣ ሸኔ፣ ህወሓትና ፋኖ የመሳሰሉ ጠላቶች የኢትዮጵያን እድገት ለማደናቀፍ እየሰሩ በመሆኑ የፖሊስ አባላት እነዚህን ታሪካዊ ጠላቶችን ለመመከት በቂ ዝግጅት እንደሚያስፈልግም ተናግረዋል። እንደ ሀዲያ ዞንም በተለያዩ ጊዜያት የሚከሰቱ የጸጥታ ችግሮች በተቀናጀ መልኩ በመቆጣጠር ዞኑ ሰላማዊ እንዲሆን ትልቁን ሚና እየተወጡ የሚገኙት የፖሊስ አባላትና አመራርንም አመስግነዋል። የአሁኑ ስልጠናውም ከክልል ጀምሮ የብልጽግና አባላትና አመራር ጭምር ውይይት የተደረገበት ስልጠና በመሆኑ የፖሊስ አባላትም ስልጠናውን በአግባቡ እንዲሰለጥኑ መልእክት አስተላልፈዋል። ለሰልጣኞችም በጂኦ ስትራቴጂያዊ ኩስመና ወደ ታደሰ ቁመና በሚል ርዕስ የተዘጋጀውን ሰፊ ሰነድ በሀዲያ ዞን ፖሊስ መምሪያ ሰራተኞች ጉዳይ ዲቪዥን ጽሕፈት ቤት ኃላፊ በምክትል ኮማንደር አብርሃም ቀጭኔ ቀርቦ ውይይት እየተደረገ ይገኛል ሲል ባልደረባችን ዋበላ ወርቁ ዘግቧል። በሀዲያ ዞን ሆሳና ከተማም በሄጦ ቀበሌ አቮካዶ እያለሙ ያሉ ነዋሪዎች ተጠቃሚ መሆናቸውን ተናገሩ። ለምለም ዩኤል ዝርዝሩን ታቀርባለች። ወይዘሮ ትግስት አጋፋሪ ይባላሉ በሀዲያ ዞን ቦሳና ከተማ ሄጦ ቀበሌ ነዋሪ ናቸው ከግል ስራቸው ጎን ለጎን በግቢያቸው ባለው ውስን ቦታ ላይ በከተማ ግብርና በተለይም በአቮካዶ ልማት ተሰማርተው ይገኛሉ ወይዘሮ ትግስት ለስልጠና ወደ ሌላ ሀገር በሄዱበት ወቅት የአቮካዶ ምርት በለማባቸው ቦታዎች ባዩት መነሻነት የአቮካዶ ምርት ስራን ለመጀመር መነሳሳታቸውን ይናገራሉ የአቮካዶ ምርት ስራን ከሰባት ዓመት በፊት በአምሳ ብር በገዙት ችግኝ በጥቂቱ መጀመራቸውን በመጥቀስ ስራው ከጊዜ ወደ ጊዜ የተሻለ ምርት ማስገኘት መቻሉን ገልጸዋል ለስልጠና ወደ ቡታጅራ ሄጄ እዛ አየው ባደረኩ ብዬ በጣም ፈለግኩኝ። ከዛ በኋላ ደግሞ ጥሩ ነገር እንዲሆን ወዲህም ወደ ገበሬዎቻችን ስናመጣ እኔም አክዬ ወደ ጋርዌ ሊያመጣ አሰብኩኝ። ከዛ አደረግኩኝ እና ይኸው በአራተኛ አመት ላይ የምስራች አሳየ። ከሁለት ሺ አስራ አንድ ሰኔ ጀምሮ ነው የተተከለ። እንደዛ ሆኖ እና ተጠቅሚ ያለው የአቮካዶ ምርት በአመት ሁለት ጊዜ ማምረት እንደሚቻል ና ከራስ አልፎ ለገበያ በማቅረብ ከአስራ ሶስት ሺህ ብር በላይ ገቢ ማግኘት መሻላቸውን ጠቅሰዋል። በአሁኑ ወቅትም የአቮካዶ ምርት ለገበያ ለማቅረብ መዘጋጀታቸውን ጠቁመው የአቮካዶ ምርቱ መጠንና ጥራት ከጊዜ ወደ ጊዜ የተሻሻለ መምጣቱንም ገልጸዋል። የአቮካዶ ምርት በአነስተኛ ቦታ የተሻለ ምርት የሚገኝበት በመሆኑ በሁሉም አካባቢ ሊስፋፋ እንደሚገባም ነው ወይዘሮ ትዕግስት ያነሱት። አቡካቶ የሚያፈራ በአመት ሁለት ጊዜ ያፈራል። የክረምቶ በጣም ጥሩ ሆኖ እንዲህ ባሁን አሁን ለቅመን እንትን ብለን አነሳ ያነሳ ነው። በጣም ጥሩ ነው። ግን ከአሁን በኋላ እያበበ ያለው ሁኔታው እየታየ ነው። ያው ከዛ በኋላ ደግሞ ቀሪውን ወደ ጥር ማለቴ መጋቢት ማለቂያ አካባቢ ይደርሳል። ሁለቴ ነው የሚደርሰው በአመት ትምህርቱን ምርቱን ይበልጥ ለማስፋፋት የቦታ ጥበትና የውሃ እጥረት የመድኃኒት ችግር ማነቆ መሆኑን ገልጸው፣ ይህም እንዲቀረፍላቸው ጠይቀዋል። ምርት በከተማ ዙሪያ ላይ ቦታ ቢያገኝ በእውነት ለብዙዎቹ ምሳሌ ይሆናሉ ብሎ ብዬ የገሚታለው ግን በገጠሩም ወስጄ በጣም በብዙ እንደው ሊያሰፋ፣ በጣም ነው እቅዳለ። ሌላኛው የአካባቢ ነዋሪ የሆኑት አቶ ንጋቱ መኩሮ የአቮካዶ ምርት ስራን ከጎረቤታቸው ልምድ መቅሰም መቻላቸውን ይናገራሉ። ከአራት አመት በፊት በግቢያቸው የተከሉት የአቮካዶ ችግኝ ፍሬ በማፍራት ለቤት ፍጆታነት እየተጠቀሙ እንደሆነም ነው ያነሱ። የተጀመረው ሁለት ሺ አስራ አራት ሰኔ ላይ ነው የተከልኩት። ሁለት ሺ አስራ አራት ሰኔ ላይ ተከልኩ፣ አስራ አምስት አስራ ስድስት ላይ ፍሬ ማፍራት ጀመራ። አሁን ሁለት ሺ አስራ ስድስት ላይ ፍሬው ትንሽ ፍሬ ነው ማፍራት ተጀመረው። ከዛ በኋላ ወደ 17 ላይ በጣም ማፍራት ጀመረ። ይሄ አሁን ለምሳሌ የመጀመሪያ ዙር ነው። ይሄ ይሄ ማለት የመጀመሪያ ዙር ነው። ከዛ እነኚ ይሄም ይሄም ያም ሶስተኛ ዙር ነው አፍርቶ ተጠቅመናል። ከ16 ወደ 17 ሲሻገር በጣም እያፈራ አሁንም እያበባ ነው። በግቢያቸው በአነስተኛ ቦታ ከአቮካዶ ምርት ባሻገር ጎመን፣ ሰላጣ፣ ቀይ ስርና የተለያዩ የጓሮ አትክልቶችም በማምረት ተጠቃሚ መሆናቸውን ገልጸዋል። የአቮካዶ ተክል በትንሽ ቦታ ብዙ ምርት የሚገኝበት በመሆኑ በሁሉም አካባቢ ሊስፋፋ እንደሚገባ በመጠቆም ስራውን ይበልጥ ለማስፋፋት የማዳቀያ ዕቃና የውሃ ጦት ተግዳሮት እንደሆነባቸውም አንስተዋል። አይ ውሃ ይጥረታለ አሁን በዚህ አምና ለማዳቀል ራሱ ሞክሬ ነበረ። ያዳቀልኩት በውሃ ጥራት ነው የጠፋው። ውሃው አንዳንድ ጊዜ አንድ ወር ይጠፋል። 15 ይጠፋል፣ በዛ መሀል እየጠፋ ነበረ፣ አሁንም ጠፍተዋል። የሆሳና ከተማ አስተዳደር ግብርና ጽህፈት ቤት ኃላፊ አቶ ጌታቸው ዮሐንስ በከተማ ግብርና በፍራፍሬ ምርት ላይ በአቮካዶ ምርት ላይ በስፋት የተሰራ መሆኑን ተናግረዋል። በከተማው ባለፈው ዓመት ከ60 ሺህ በላይ ችግኝ መተከሉን በመግለጽ በዘንድሮ ዓመትም ከ120 ሺህ በላይ ችግኝ ለመትከል እቅድ ተይዞ እየተሰራ መሆኑን በመግለጽ በዚህም በከተማ ግብርና የተሻለ ውጤት እየተመዘገበ መምጣቱን ገልጸዋል። አቮካዶ አንጻር በብዛት ነው ይሄድ ነው አምና ወደ ከስልሳ ሺ ገደማ የነበረውን የአቮካዶ ምርት በዚሁ ዓመት ወደ መቶ ሀያ ሺ ችግኝ ለከተማችን ለማቅረብ ዝግጅት አድርገናል። አቶ ጌታቸው አክለውም በከተማ ግብርና ለበርካታ ወጣቶች የስራ እድል መፈጠር መቻሉንም አንስተዋል። በአቮካዶ ምርት ለተሰማሩ አርሶ አደሮች ሙያዊ ድጋፍና የግባት አቅርቦት እየተደረገ መሆኑንም አንስተዋል። በከተማችን ከተማችን አዳጊ ናት። በፍጥነት እያደገች ነው ያለችው። የህዝብ ቁጥርም በስፋት አለ። ለዚህ የሚበቃ የውሃ ኃይል እየተዘረጋ ነው ያለው። የውሃ ችግር ሊፈታ በሚችልበት ከለሜጃ የሚመጣው ትልቅ ውሃ አለ። እሱ ወደ ዋናው ትራንስፎርመር ወይም ዋናው ጋን ውስጥ ሲገባ አሁን ያለውን ችግር በተወሰነ መልኩ ይቀርፋል ብለን እናስባለን። ሌላ አማራጮችም እንዲጠቀሙ አርቢዎቻችንም የአትክልትና ፍራፍሬ የሚያለሙ ሰዎችም አማራጮችን እንጠቀሙ። በተለይ ሆሳዕና ከተማ ላይ በአጭር ርቀት ላይ በአምስት ሜትር በስድስት ሜትር ውሃ ይገኛል። የከርሰ ምድር ውሃ መጠቀም የሚቻልበት ሰፊ ድላል ሊቻምባን ይዞ ሬጦን ይዞ ጀሎን አረሞን ይዞ ቦብቾን ይዞ በስፋት የአራዳውንም ከፊል ይዞ የከርሰ ምድር ውሃ መጠቀም ይቻላል። በቅርብ ርቀት ነው ያለው እና ያለው ችግር እስኪቀረፍ ድረስ አማራጮቹንም እንዲወስዱ ግንዛቤ እየሰጠ ነው፣ ባለሙያም ድጋፍ እያደረገ ነው ያለው። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በተለየ ሁኔታ ለማክበር ዝግጅት ማድረጉን የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት ገለጸ። ቤተልሔም ደመቀ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በሆሳና ክላስተር አመራሮችና የመንግስት ሰራተኞች በድምቀት ተከብሯል። በበዓሉ ተገኝተው የመክፈቻ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አቡቶ አኒቶ እንደ ገለጹት የክልሉ መንግስት በዓሉን በልዩ ሁኔታ ለማክበርና ለማስተናገድ መጠነ ሰፊ ዝግጅት ተደርገዋል። ለበዓሉ ወሳኝ የሆኑ ተቋማትና መሰረተ ልማቶች በአዳዲስ የፕሮጀክቶች አፈጻጸም እሳቤዎች በአጭር ጊዜ በተሻለ ጥራት ተገንብተው ዝግጁ መሆናቸውን አቶ አቡቶ ጠቁመዋል። በዓሉን አካታች በሆነ አግባብ ለማክበር ግብ ተጥሎ ከቀበሌና ና ከትምህርት ቤቶች ጀምሮ በየደረጃው እየተከበረ ሲሆን ክልላዊ ማጠቃለያ ህዳር 22 2018 ዓ ም በልዩ ልዩ መርሃ ግብሮች በልዩ ድምቀት ይከበራልን ብለዋል። በየዓመቱ ለበዓሉ የሚቀረጹ መሪ ቃሎች ህገ መንግስቱንና ፌዴራላዊ ስርዓቱን መሰረት በማድረግ በፌዴሬሽን ምክር ቤት እንደሚዘጋጁ የጠቆሙት አቶ አቡቶ የዘንድሮ መሪ ቃሉም ሰፊ ትንታኔና እምቅ ትርጉም ያለው ነው ብለዋል። በማዕከላዊ ኢትዮጵያ ክልል መንግስት የርዕሰ መስተዳደሩ ልዩ አማካሪ አቶ ንጉሴ አስረስ በበኩላቸው ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በልዩ ልዩ ሀገራዊና ክልላዊ ድሎችና ስኬቶች ታጅበን የምናከብረው መሆኑ ልዩ ያደርገዋል ብለዋል። በዓሉ በሀገራዊ ምክክር ለብሔራዊ መግባባት መሰረት በሚጣልበት ወሳኝ ሀገራዊ የታሪክ ምዕራፍ ዋዜማ የሚከበር ከመሆኑን ባሻገር ክልሉ በአዲስ በተደራጀ በአ አጭር ጊዜ የሚያስተናግደው ትልቅ ሀገራዊ ሁነት በመሆኑ ልዩ ትኩረት ተሰጥቶታል ብለዋል። በመርሃ ግብሩም የክልሉን ህብረ ብሔራዊ አንድነት የሚያመላክቱ የኪነ ጥበብ ዝግጅቶች የቀረቡ ሲሆን የውይይት መነሻ ሰነድም ቀርቦ ሰፊ ውይይት ተደርጓል። አንዳንድ የበዓሉ ተሳታፊዎች እንደተናገሩት የዘንድሮ ብሔር ብሔረሰቦችና ህዝቦች ቀን በዓል በክልሉ የሚከበር በመሆኑ ከማክበር ጎን ለጎን የአስተናጋጅነት ሚናን ለመወጣት ተዘጋጅተዋል። የዘንድሮ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል አዘጋጅነት የሚከበር ሲሆን ክልሉም መጠነ ሰፊ ዝግጅት በማድረግ እንግዶቹን እየተጠባበቀ ይገኛል ሲል የክልሉ ኮሚኒኬሽን ቢሮ ዘግቧል። በኢትዮጵያ አሰባሳቢና ገዢ ትርክት በስፋት በማስረጽ በህብረ ብሔራዊነት ጠንካራ ሀገረ መንግስት መገንባት እንደሚገባ ተገለጸ። ዝርዝሩን ቤተሌም ደመቀ እንደሚከተለው ታቀርባለች። የፌዴራል ና የክልል ሰርቪስ ተቋማት የስራ ኃላፊዎችና ባለሙያዎች የተሳተፉበት የጋራ ትርክት ለጋራ ሀገር በሚል መሪ ሀሳብ የውይይት መድረክ በአዳማ ከተማ እየተካሄደ ነው። በመድረኩ ላይ በመገኘት ንግግር ያደረጉት በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴታ አማካሪ አቶ ፍሬሰንበት ወልደ ተንሳይ በለውጡ ዓመታት በጠንካራ ህብረ ብሔራዊ አንድነት የሀገርን ልማትና ብልጽግና ለማረጋገጥ የሚያስችሉ ዘርፈ ብዙ ተግባራት መከናወናቸውን አንስተዋል። በተቋማት ግንባታ ረገድም በሲቪል ሰርቪስ ፖሊስ እና የዲሞክራሲ ተቋማት ሪፎርም በማድረግ ጠንካራ መሰረት ይዘው እንዲዘልቁ ለማስቻል የተቀናጀ ጥረት መደረጉንም ገልጸዋል። በመሆኑም በቀጣይ ሰላምን የማጽናት የተቋማት ግንባታ የማጠናከር እና የሀገረ መንግስት ግንባታ ስራዎች ተጠናክረው የሚቀጥሉ መሆኑንም ተናግረዋል። በኢትዮጵያ አሰባሳቢ ና ገዢ ትርክትን በስፋት በማስረጽ በህብረ ብሔራዊነት ጠንካራ ሀገረ መንግስት መገንባት ይገባል ሲሉም አስገንዝበዋል። ሀገር የሚገነባው በዜጎች አእምሮ ውስጥ በመሆኑ በየደረጃው የሚገኙ የመንግስት ተቋማት በሀገር ግንባታ ውስጥ የሚኖራቸው ሚና ማጎልበትና ኃላፊነታቸው መወጣት ይጠበቅባቸዋል። እንደ ህዝብ ከድህነት መላቀቅን እንደ ሀገር ከፍ በል ከፍ ማለትንና መበልጸግን ፍላጎታችን ከሆነ የመንግስት ተቋማት የህዝብ አገልግሎት የህዝብ አገልጋይነት ተልእኮ በብቃት መወጣትና የሀገር የሰላም መገንቢያ ዋነኛ ማዕከል መሆን ይጠበቅባቸዋል። በመድረኩ ላይ የተገኙት የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ተወካይ ዶክተር ባልቻ ቀነኒ በሁሉም አካባቢዎች ሰላምን በማጽናትና ዘርፈ ብዙ የልማት ስራዎችን በማከናወን ምርታዊ ለውጥና ማንሰራራት እውን እየሆነ ነው ብለዋል። በክልሉ ልማትን ከማጽናት ባሻገር በሰው ኃይል ግንባታና የቴክኖሎጂ ልማት ላይ በማተኮር በመሰራቱም ብዙ ለውጥ መምጣቱን ገልጸዋል። በስተት የተቀረጸውን ወደ መልካም በማምጣት የጋራ የሆነ ሁሉንም አካቶ ለልማት ለእድገት ለብልጽግና የሚያበቃ አገሪን ደግሞ በጋራ እንድትቆም ሁሉም የየራሱን ድርሻ እንዲወጣ እኔ የት ነኝ? እኔ ምን ላይ ነኝ? በሀገር ውስጥ ምን ድርሻ አለኝ ብሎ እንድል ሁሉንም አካታች የሆነ ትርክት መፍጠር አስፈላጊ ስለሆነ የወል ትርክትን መከተሉ መልካም ነው ብዬ አስባል የደቡብ ኢትዮጵያ ሰላምና ጸጥታ ቢሮ የሰላም ግንባታ ዳይሬክተር አቶ ጌታነመንቴ በበኩላቸው በለውጡ ዓመታት ሰላምን በዘላቂነት በማጽናት የተቋማት ግንባታና የአገልግሎት አሰጣጥ ላይ ብዙ ተሰርቶ ውጤትን መምጣቱን አንስተዋል። እንደ ኢዜአ ዘገባ በቀጣይም ከዋልታ ረገጥ እሳቤና ከመነጣጠል በመውጣት ህብረ ብሔራዊ አንድነትን በማጽናት ለጋራ ልማት መትጋት ይገባልም ብለዋል። የጋራ ፕሮጀክት አለመኖር ወይም በጋራ ትርክት የተቀናጁ ነገሮች አለመኖራቸው በተለያዩ ቦታዎች ላይ ተነጣጥለን በተለያዩ ችግሮች እንድንገባ ምክንያት የሆኑ ነገሮች አሉ። ስለዚህ ይህንን ነገር ሊቀርፍ የሚችል እንደ ሀገር የጋራ ትርክት ያስፈልገናል። ኢትዮጵያ ብለን በምናስብበት ጊዜ ኢትዮጵያ ብለን እንደምንጠራ ሁሉ ኢትዮጵያዊነትን ሊገልጹ የሚችሉ የጋራ ትርክቶች የሀገራዊ ማንነትን የሚገልጹ የጋራ ትርክቶች ኖረው ወደ ታችም መውረድ መቻል አለባቸው እና በዚህ ልክ ከተሰራ ሀገራዊ አንድነትን ማምጣት የሚቻልበት ነገር እንዳለ አስባለሁ የእጽዋት ጥበቃና ኳሬንቲን ረቂቅ አዋጅ የግብርና ዘርፉን ለማሸጋገርና የምግብ ሉዓላዊነትን ለማረጋገጥ ጉልህ ፋይዳ እንደሚኖረው በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ገለጸ። ምህረት መለሰ። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በግብርና ሚኒስቴር የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ላይ የህዝብና የባለድርሻ አካላት የምክክር መድረክ አካሂዷል። በግብርና ሚኒስቴር የእጽዋት ጥበቃና ቁጥጥር ጉዳዮች አማካሪ ተክሉ ባይሳ በእውቀትና እንስሳት ሀብት የሚከሰት ተባይና በሽታ ቀላል የማይባል ኢኮኖሚያዊ፣ ማህበራዊና አካባቢያዊ ተጽዕኖ አላቸው ብለዋል። በእጽዋትና እንስሳት ላይ የሚደርሱ የተባይና ና በሽታዎችን ለመከላከል የእጽዋት ጥበቃና የእንስሳት ማቆያ ማዕከል ረቂቅ አዋጅ በርካታ ሂደቶችን አልፎ መዘጋጀቱን ገልጸዋል። የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ስራ ላይ ሲውል በእጽዋትና እንስሳት ሀብት ላይ የሚደርሱ ጉዳቶችን አፋጣኝ የመፍትሄ እርምጃ ለመውሰድ ከፍተኛ አስተዋጽኦ እንደሚኖረው አብራርተዋል። በዚህም አዋጁ ዘመናዊ የተባይና በሽታ መከላከያ መከላከያና መቆጣጠሪያ ቴክኖሎጂዎችን በመጠቀም በመረጃና ጥናት ላይ የተመሰረተ የምርታማነትን ስርዓት ለመፍጠር እንደሚያግዝ አስረድተዋል። የውይይቱ ተሳ ባለ ድርሻ አካላትም በረቂቅ አዋጁ ላይ የእጽዋትና እንስሳት ደህንነትና ቁጥጥር የህግ ተጠያቂነት እና ዓለም አቀፍ የሰብል ጥበቃ መርሆች መካተት እንደሚኖርባቸው አስገንዝበዋል። የተለያዩ አይነት የእጽዋት ጤናን ጉዳት ሊያደርሱ የሚችሉ ነገሮችን አውቆ የሚያስገባን ሰው የሚቀጣበት ምዕራፍ የለም። ስለዚህ ይሄንን አይዘር በገንዘብ ኦር በስርዓት ምክንያቱም የሀገርን ኢኮኖሚ ወይም የግብርናውን ዘርፍ ማዳን የሚቻለው ብዙ ሀገሮች ተመሳሳይ ህግ ስላላቸው፣ ይህ የህግ ክፍተት አለው ያሉንን ባለሙያዎች ያሉን የምርምር ተቋማት፣ ዩኒቨርሲቲዎች መጠቀም እንችላለን። እንቅጠሩ እንኳን ብንል በእያንዳንዱ ቦታ እዛ ሁሉም ዩኒቨርሲቲ ያለ ሰው መቅጠር አንችልም። ስለዚህ ቅንጅታዊ አሰራር መፍጠር እና መጠቀም የሚለው አዋጁ ላይ አልመጣምና ያ ለምንድን ነው እንደዛ ያለው ነው የሚል አንድ ሀሳብ አለኝ። የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ወንዳላ ሀብታሙ ከዚህ ቀደም የእጽዋትና እንስሳት ምርታማነትን ለማስቀጠል ለ55 ዓመታት ያህል ያገለገለ ሕግ በስራ ላይ መኖሩን አስታውሰዋል። በእጽዋት ጥበቃና ኳራንታይን ረቂቅ አዋጅ በምርምር የተደገፉ የተሻሻሉ ቴክኖሎጂዎችን መጠቀም በሚያስችል መልኩ ዓለም አቀፍ ስምምነቶች ጭምር ተካተውበት መዘጋጀቱን ገልጸዋል። በቀጣይም ባለድርሻ አካላት ለረቂቅ አዋጁ ግብአት እንዲሆኑ ያቀረቧቸው ምክረ ሀሳቦች ከከፍተኛ ትምህርትና የምርምር ተቋማት ጋር ጭምር በቅንጅት እንደሚሰራ ተናግረዋል። የፋይቶሳኒተሪ ሜዥርስ በሚል ስለ ስለተወሰደ ነው። ከዛ ውጭ ያለው ግን የህግ ባለሙያዎች በመለሱት አግባብ በፍታ ብሔርና በመደበኛ የወንጀል ህጉ ያጠፉ አካላት ደግሞ የሚጠየቁበትን ነገር የሚከለክል ነገር የለውም። የተነሱትን ግብአቶችም ወስደን ካስተካከል ይሄ አዋጅ ምናልባትም በአገሪቱ ከ ሀምሳ አምስት ዓመት በኋላ ትልቁ የኢምፖርት ኤክስፖርታችንን ፋሲሊቴት በማድረግ ትልቅ ድርሻ ነው የሚኖረው። የግብርና ሚኒስቴር ዴኤታ ዶክተር መለሰ መኮንን የኢትዮጵያን የግብርና መዋቅራዊ ሽግግር በማሳለጥ ምርታማነትን ለማስቀጠል በልዩ ትኩረት እየተሰራ ነው ብለዋል። የእጽዋት ጥበቃና ኳረንታይን ረቂቅ አዋጅ በእጽዋትና እንስሳት ላይ የሚያጋጥም ተባይና በሽታዎችን በተሻለ አሰራር በመምራት የግብርና ምርት ጥራትና ደህንነትን ለማስጠበቅ ወሳኝ ሚና እንደሚኖረው ገልጸዋል። በግብርናው መስክ የኢትዮጵያን የምግብ ሉዓላዊነትን ለማረጋገጥ ከሚደረገው ጥረት ባሻ ሲሻገር ወደ ውጭ የሚላክ ምርት በመጠንና በጥራት ለማስጠበቅ እየተሰራ መሆኑን ተናግረዋል። በአጠቃላይ እነዚህን ትራንስፎርሜሽን እውን በማድረግ ምርትና ምርታማነትን በማሳደግ የምግብ ለዓላዊነትን እውን ማድረግ ወይም ማረጋገጥ በሀገር ደረጃ፣ በቤተሰብ ደረጃ ይሄ ስራ እየተሰራ ነው ያለው። እንዲሁም ከዛም አልፎ ደግሞ የኤክስፖርት ዳይቨርሲፊኬሽንና ፕሮሞሽን ወደ ውጭ የምንልከውን የግብርና ምርት በአይነት፣ በመጠን፣ በጥራት ማሳደግ መቻል አለብን። እንዲሁም ለአግሮ ኢንዱስትሪ የሚሆኑ የተለያዩ ግብአቶችን ከውጭም ልናስገባ እንችላለን፣ ከሀገር ውስጥም በማምረት ልናቀርብ እንችላለን። እነዚህ በሙሉ በመጠን፣ በጥራት፣ በአይነት የበዙ መሆንና ደህንነታቸው የተጠበቁ መሆን ስላለባቸው ይሄ የእጽዋት ጥበቃና ኳራንቲን ረቂቃዎች እጅግ ወሳኝ የሚሆንበት ሁኔታ እንዳለ ሁላችንም የምናውቀው ነው። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ምክር ቤት ሰብሳቢ አቶ ሰለሞን ላሊ ረቂቅ አዋጁ የእጽዋት ጥበቃና ኳራንታይን ስራዎችን ለማጠናከርና ምርታማነትን ለማሻሻል ጉል ጠቀሜታ ይኖረዋል ብለዋል። እንደ ኢዜአ ዘገባ የግብርና ዘርፉን ለማሸጋገርና የምግብ ሉዓላዊነትን ለማረጋገጥ ጠቀሜታው የላቀ መሆኑን ጠቅሰዋል። ግብርናን ማሻገር ግብርናን የምናሻግር ከሆነ ደግሞ በቂ ምርት ማምረት አለብን። የተትረፈረፈ ምርት ማምረት አለብን። ይህን የተትረፈረፈ ምርት ለማምረት ደግሞ ምርቶቻችንን የሚያጠፉ የሚያበላሹ፣ የእፅዋት ተባዮች መከላከል አለብን። ለእለት የያዝናቸው ዜናዎች ይህን ይመስሉ ነበር። ዜናውን በመምራት እኔ ምን ትጓብ እያሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ሀዲያ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ